ዳንኤል ታደሰ እባላለሁ። በገቢዎች ሚኒስቴር ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት አስተባባሪ ነኝ። ዛሬ በታክስ ከፋይነት መመዝገብ ያለባቸው ግለሰቦች ወይም ድርጅቶች ሳይመዘገቡ ቢቀሩ ምን አይነት ቅጣት ያስቀጣቸዋል የሚለውን የምንመለከት ይሆናል። በመጀመሪያ ለታክስ ከፋይነት መመዝገብ ያለባቸው እነማን ናቸው የሚለውን ስንመለከት በፌዴራል የታክስ አስተዳደር አዋጅ 983 2008 አንቀጽ 9 ላይ በተቀመጠው መሰረት አስቀድሞ የተመዘገበ ካልሆነ በስተቀር በታክስ ሕጎች ታክስ የሚከፈልበትን ገቢ የሚያገኝ ማንኛውም ድርጅት ወይም ግለሰብ ለታክስ ከፋይነት መመዝገብ እንዳለበት ይደነግጋል። እንግዲህ ይህንን የሚመዘገቡ ድርጅቶችን ወይም ግለሰብ ነጋዴዎችን ለመደንገግ የገንዘብ ሚኒስቴር ያወጣው የታክስ ከፋዮች ምዝገባና ስረዛ አፈጻጸም መመሪያ መመሪያ ቁጥር 3/2011 አንቀጽ 5 ላይ በተቀመጠው መሰረት ለታክስ ከፋይነት መመዝገብ ያለባቸው ብሎ የተቀመጡ ስንመለከት የመጀመሪያው መቀጠርን ሳይጨምር በሙያ ወይም በንግድ ዘርፍ ላይ የተሰማሩ ማንኛውም ማናቸውም ግለሰቦች፣ እንዲሁም ቤት በማከራየት ገቢ የሚያገኙ ግለሰቦች ወይም ድርጅቶች ተቀጣሪ እንዲሁም በተቀጠረበት ድርጅት ላይ የግብር ከፋይ መለያ ቁጥር ማውጣት ይጠበቅበታል። ማንኛውም የንግድ ማህበራቶች እንደዚሁ ለታክስ ከፋይነት መመዝገብ አለባቸው። የመንግስት ባለበጀት መስሪያ ቤቶች፣ የመንግስት የልማት ድርጅቶች እንዲሁም ደግሞ መንግስታዊ ያልሆኑ ተቋማቶችን በተመሳሳይ መመዝገብ ከሚጠበቅባቸው ድርጅቶች መካከል ዋና ዋናዎቹ ናቸው። ሌሎች አሉም በዚሁ መመሪያ ላይ የተዘረዘሩ እነሱንም ስንመለከት በጋራ ሀብትነት ያልተመዘገበ ሀብት ያላቸው ግለሰቦች፣ የሃይማኖት ተቋማቶች፣ ለትርፍ ያልተቋቋመ ድርጅቶች እነዚህ ኤንጂኦ፣ ኢምባሲዎች እንደዚሁ እነዚሁም የሚመለከታቸው ታክስ አይነት ስላለ መመዝገብ እንዳለባቸው ያስቀምጣል። የአክሲዮን ባለትርፍ፣ የትርፍ ድርሻ ባለቤት የሆኑ ግለሰቦችም እንደዚሁ መመዝገብ ይጠበቅባቸዋል። ከዛ ውጪ ባለልዩ መብት ብለን የምንጠራቸው በውጭ ጉዳይ ሚኒስቴር በኩል የባለልዩ መብት ተጠቃሚ መሆናቸውን የሚያረጋግጥ ሰርተፊኬት የሚያቀርቡ ባለልዩ መብት ተብለ የሚጠሩ ድርጅቶችም እንደዚሁ መመዝገብ ያለባቸው አካላቶች ናቸው። ሌላው ደግሞ በኢትዮጵያ ውስጥ ቋሚ የስራ አድራሻ ወይም በቋሚነት ያልተመዘገበ ነገር ግን በኢትዮጵያ ውስጥ ቅርንጫፍ ከፍቶ የሚሰራ በቋሚነት የሚሰራ ድርጅት በኢትዮጵያ ውስጥ ለታክስ ከፋይነት መመዝገብ ካለባቸው ድርጅቶች መካከል አንዱ ነው። እንዲሁ በተጨማሪ በከፍተኛ ትምህርት ተቋም የውጭ መጋራት ተጠቃሚ የሆኑ ተማሪዎችም ለታክስ ከፋይነት መመዝገብ እንዳለባቸው የተደነገገ መሆኑን ማንሳት እንወዳለን። እንደዚህ እነዚህ ድርጅቶች የገቢ የሚያስገኝ ስራውን መስራት ከመጀመራቸው በፊት ወይም መስራት በጀመሩበት ጊዜ ለታክስ ከፋይነት ባለስልጣን መስሪያ ቤቱ ባዘጋጃቸው የቅርንጫፍ ጽህፈት ቤቶች ወይ በመኖሪያ አድራሻቸው ወይ ደግሞ የሚሰራው ድርጅት በሚኖሩበት አካባቢ ላይ ሄደው የግብር ከፋይ መለያ ቁጥር ማውጣትና መመዝገብ የሚጠበቅባቸው ሲሆን ይህንን ካላደረጉ ወይም ካልተመዘገቡ ማለት ነው፣ ባልተመዘገቡበት ጊዜ ያለውን መከፈል የሚገባውን ታክስ የታክሱን 25 ፐርሰንት ቅጣት ያስቀጣል። ይህ ደግሞ በዚያ ወቅት ላይ የሚከፈል ታክስ ከሌለ ለእያንዳንዱ መመዝገብ ላለባቸው የእያንዳንዱ ወር ወይም የወሩ ከፊል ለሆነው ጊዜ አንዳንድ ሺ ብር የሚታሰብ ቅጣት የሚያስቀጣ እንደሆነ በታክስ አስተዳደር አዋጁ ላይ ተደንግጓል ማለት ነው።